ማን እንደወቅ ሰው መጀመሪያ ማወቅ አለበት። ከዛ ማዘሪ በቃ ያው እንዳልኩት ማንቀጥቀጥ ነው። አንተ እውነትህን ነው። ይሄ የምናውቀው ግሩም ነው። ይህን ያደረገው አዎ። ዘር ማንዘርሽ ሁሉ ዘር ማንዘርሽ ሁሉ በዚህ ተፈትለዋል። ቀመራችሁ ችሰባል እግዚአብሔር ይቀጣል። እንደው መሸቀጫ አድርጋችሁ እንዲህ የሚቀር እንዳይመስልም ጌታ አንድ ቀን አለውማማዘ የሉ እ ማዘርዬ እንደ አሉ እንደ ማዘርዬ እንዴት ነው? ማንም ማንንም የለማ። ምንም እንደው ጉዳይ ኖሮኝ ነው። ዛሬ ደግሞ እንደው አምሮብሃል። እንደው ነፍስህንም አታውቅም ነው። ደስ ይላላ። በቃ አንድ ጉዳይ ለአንድ ጉዳይ ነው የምጣውት። ማዘርዬ፣ ምን ነው ቤት ኪራይ ደረሰብህ? ኧረ ማዘር፣ እርሶ ቤት መኖር ወሩ ራሱ እኮ ርዝመቱ እንደው የተባረኩ እናትኖት እኮ ማዘር፣ ተው እንጂ፣ ግሩ ተው እንጂ። ምን ሆነ ነው ወሩ ያለንት አይረዝም። ምን የገረፈ የለ። እውነተኛውን ነገር አታወራም። አሁን ለምንድን ነው የፈለግከኝ? እሺ፣ አዎ ማዘርዬ፣ አንድ ጉዳይ ነበረኝ እና እሱን ላወያየሁት ነው። እንደው ያለውበትን ነገር ሊነግሮት ፈልጌ ነው ማዘር። ያው እናት አይደሉ ያው ማዘርዬ። እርስዎ መንፈሳዊ ነገሩ ይገባዎታል ብዬ ነው ፋዘር ይሉ አይደል? ማዘር፣ ያው እሳቸው ትንሽ መንፈሳዊ ነገር አይገባቸው ስጋዊነት ላይ ነው ያሉትና ላይረዱኝ ይችላሉ ነው ብዬ ነው ማዘር። ባክ ያረገሰው በጣም ከባድ ነው በእውነት ማዘር። እንዴት እየሆኑ ነው ከእሳቸው ጋር የሚኖሩት? እንደው በጣም ለማሰብ ሁሉ ነው የሚከብደኝ ማዘር። እንደው ልጅ እንደው በጤና አንተ፣ ለመሆኑ የእግዚአብሔር ነገር ይገባሃል? እንደው መቼ ነው ደግሞ አንተ ወደ እግዚአብሔር ፊትህን ዞር ያደረገው? አንተ ይሄን መናገር እንደው ገርሞኛል። ቆይ ቆይ ቆይ እንደው እኔ ነው ራሴን እራሴን ፍለፊቴ ያማሀኝ መሆኑን አውቀሃል። ባለቤቴ የዚህ ቤት ራስ ነው፣ እንደመጣልህ ልትናገረው አይገባም። ዝም ብለ የወደቀ አይነሳም ያለህ ማለት ነው። አንድ ነገር ልንገር፣ ታላቅ የምስራች በቤታችን ሆኗል። ባለቤቴ ወደ እግዚአብሔር ተመልሷል። ተመለሱ ከጌታ ጋር ታረቀ። እንደዛም ባይሆን እንኳን ለሰው በርኅራሄ ነው የእግዚአብሔር ቃል መነገር ያለበት። ምክንያቱም እኛ ምራርቶልን እንጂ የመንፈሱ ነገር በቀላሉ ገብቶን አይደለም። አንተ ከመቼ ጀምሮ ነው ወደዚህ የተመለስከው? እኔ ነገሩ ገርሞኛል፣ ደስ ብሎኛል። እንኳን እግዚአብሔር ረዳ። አሜን፣ አሜን። ማዘርዬ በጣም ነው የማመሰግነው። ግን ማዘር ከዚህ የሚያልፍ ነገር ነው ልነግሮት የመጣሁት፣ ከዚህ የሚያልፍ ምንድንነ መሰሉት? ማዘር በቃ እኔ ቤተ ክርስቲያን ከፍቻለሁ። ማዘር ፕላንት እያደረግኩ ነው። ማዘር ደስ አይልም። ምን በጌታ በኢየሱስ ክርስቶስ ስም፣ ምን አልክ? አንተ አንተ እንደ ማዘር፣ እርስዎም እንደ ስጋዩ ሰው የእግዚአብሔርን የሆነውን ነገር ቶሎ አይረዱ ማለት ነው። እንዲማ እንዳይፈርዱ ማዘር። እኔ ለምን አልከፍትም? እኔስ ከማናንሳለሁ ማዘር ከማናንሳለሁ? ማዘ እና ማዘር አሁን ሰፈሩን ላንቀጠቅጠው ነው ማዘርዬ፣ ላንቀጠቅጠው ነው እንደው በእግዚአብሔር ቁጣ ይንቀጥቀጥ እንጂ በአንተ ስግድል እብደት ነው። ረብደት አይደለም ማዘር እብደት አይደለም። እያዘጓጀዋቸው ያሉ ነገሮች ሞ አሉ ማዘ ይሉት ይሉት ይሄ ብትልቁ እለጥፈዋለን ማዘር የኔ ቸርች ለመሆኑ በባነር ያዘጋጀሁት ነው። ደግሞ ሌላም አለኝ ማዘርዬ። ይሁሉት ይሁሉት ማዘርዬ፣ ይሄ ይሄንንም አዘጋጅቻለሁ። ይህ ሁሉ አሁን እያዘጋጀኋቸው ነው። እነዚህ በባነር ይለጠፉና ማን እንደሆንኩ ሰው መጀመሪያ ማወቅ አለበት። ከዛ ማዘርዬ፣ በቃ ያው እንዳልኩት ማንቀጥቀጥ ነው። ይሁሉት ማዘርዬ ይሄ ደስ ላለች ማዘርዬ ቆንጆ ናት። ኧረ እንደው በቃ በቃ በቃ በቃ ዝም በል ግሩ። እንደው በጌታ በኢየሱስ ስም ይዤሃለሁ። በቃ ዝም በል አንተ። እንደው እንደው እንደው እንደው ሩቅ ሳትሄድ በቀደም አይደለ እንዴ 15 ቀን ይሞላዋል እንዴ? ልጆችን ከልጆቹ ጋር ማይረባ ቦታ አይቼ ልጆቼን አታበላሽብኝ ብዬ ያልኩ እንዴ ማዘር። ሰው ይቀየራል አላሉም እንዴ ፋዘር? ተቀይሮ የለ ይልልኝ። እኔ ሳ ማዘርዬ አልቀየሩም እኔ ባለቤቴ ብድግ ብሎ የቤተ ክርስቲያን መሪ ሆኗል አልኩ እንዴ? እንዳንተ አይደለም። በቃ ማዘር እንግዲህ ይሄን የጸጋ ነው ተሰጠኝ ተሰቶኝ እኮ ነው ማዘር። ለሁሉ ደግሞ ይሄ አይሆን አይሰጥ። አይጉድ፣ አይጉድ፣ አይጉድ እንደው ይህ ጊዜ የቤተ ክርስቲያን መነገጃ ሆነች። አቤት ጌታ ሆይ እንደው ምሕረት አድርገ እግዚአብሔር ሆይ እንደው በቸርነትህ አስበ ግሩ አንድ ነገር ልምከር። አሁን ሁሉ ተመለስና ንስሐ ግባ። የእግዚአብሔር ቤት መነገጃ አይደለም፣ ስሙም መነገጃ አይደለም። እስኪ ቅድሚያ አንተ እግሩ ስር ቁጭ በልና ተማር። መጀመሪያ ለራስ ተማር። አሁን አንተ በዚህ በዚህ በማይረባ ነገር ስሙን እየልሸቅጥበት ነው። ይሄን ያሰራው ለሱ ነው አይደለም እንዲህ እኮ ቤተክርስቲያንን ለመርዳት የሚያደርጉት ነገር ካለ ያርኩ እንጂ፣ እኔኮ ለጸሎት ነው፣ ልጸልላቸው ነው እኮ ማዘር። ይሄ መጸለይ ችግር አለው እንዴ ደግሞ ማዘር? እኔ እኮ በዋትስአፕ በቴሌግራም በተለያየ ሚዲያ ላይ ብዙ ሰዎችን ሰብስቤያለሁ ማዘር፣ እየጸለይኩላቸው እኮ ነው። ብዙ ምስክር እኮ አለ ማዘር። ይህንን እንዴት ነው ተው ሚሉኝ? ነፍሳት እኮ ነፃ እየወጡ ነው ማዘር። ንግድ ነው። ንግድ ንግድ፣ ንግድ። እግዚአብሔር በአንተ እየሰራ አይደለም። ልንገር፣ እዚሁ አካባቢያችን ሰፈሩ በሙሉ ስለአንተ ያቀ። በአንተ ታየ አንተ ተቀይረ ታየ፣ ክርስቶስ በአንተ ላይ ታየ። አሁን እኮ ሁሉንም ነገር ቀይረ ያለው፣ እንደ ድሮ እኮ እንደሚያቆኝ እኮ አይደለም ማዘር። ተቀይረ ያለው ደሞ ሰው ይቀየራል ብለ የለ ግሩ። እንደው አደራ ከዚህ ቤት እንደው ሹልክ ክብለ በሰላም ወጣ፣ እኔ ሌላ ነገር አልፈልግ በቃ እርሶ ማዘር በቃ እግዚአብሔር ይቀጣል። እንደው መሸቀጫ አድርጋችሁ እንዲህ የሚቀር እንዳይመስልህ ጌታ አንድ ቀን አለው። አሁን በክብር እውጣልኝ ከቤት። እርሶ ይሻላሉ ብዬ ነበር ማዘር። አሁን እርሶማ ይሄንን በቃ በቃ በቃ ውጣልኝ ማዘር። ከእንግዲህ በኋላ በእኔ ላይ የሚያዩት ነገር ሁሉ ያዩታል። ድንቅ ነው ታምር ነው የሚያዩት። ቅባቴን ያዩታል ማዘርዬ ያዩታል። ቆይ ማዘር እኔ ሳላስፈቅዶት እንደው ፖስተር አልለጥፍም። እንደው እንደና ሲያዩትም ምነው ልጄ ይሉኛል ብዬ ነው እንጂ አሁን አገልግሎቴን ያዩታል ማለት ነው። አሁን ቅድም እንዳልኩ ጠጥ ብለሁጣ ካሉኝ ምን አደርጋለሁ ማለት ነው። እንግዲህ የሚረዳኝ እስኪ ወጣ ደርስ። እንደው ምን ጉድ ውስጥ ገባል! እንደው ምን ጉድ ውስጥ ገባል! ጌታ እግዚአብሔር፣ ወይ ምሕረት አድርግልኝ። እንደው በቸርነት ጌታ፣ ወይ በቸርነት አስበን ቤት የወንበዴዎች ዋሻ ሆነ። የተማረውም ያልተማረውም እየተነሳ እንዲህ አይነት ታሪክ እየተፈጠረ ነው። አቤቱ ምሕረት አድርግል፣ ምሕረት አድርግል። ይሄን ስታገለግሉ የእግዚአብሔር መንግሥት ነው የምታገለግሉት። ቀንበር ይሰበራል። የረዳችሁ የእግዚአብሔር ሰው ነው። አሜን ወይ? ሁላችሁም በእምነት ረበሻችሁ አለች። ከኋላ ያለዱ የመንፈስ ውጊያ ነው። እሺ በል ኤቴም ያላችሁ

ዘርማንዘርሽ ሁሉ ዘርማንዘርሽ ሁሉ በዚህ ተፈትለዋል። ቀመራቸው ይሰበራል። ትዳርሽ በጣም ብዙ አደጋ ውስጥ ነው ያለው። አታስቢሽ፣ ቀመር እንሰብራለን። ቀመርሽ ተሰብሯል።

ነው። ይቅርታ ቅዱሳል፣ ያው ኔትወርክ እያስቸገረኝ ነው። ከቻልኩ መልሼ እገባለሁ። ምን አይነቷ ናት ደግሞ ዛሬ መጣችብኝ? እንደው የሰው ስራ ምታበላሽ፣ ድካሜ ሁሉ እኮ ገደር ከተተችው፣ ገደር ግቤ አንተ እውነትህ ነው። ይሄ የምናውቀው ግሩም ነው። ይሄን ያደረገው እኮ ግሩም ይሄኛ ተተረገ እሱ ቢሆን ይሻላል እየሰከሰ ትላለህ። እንደ እኔ ስንት ነገር እኮ ነው የሰማሁት ያየሁት። እውነት የምሬን እኮ ነው። ሌላ ታሪክ ውስጥ ነው ያለው። አታውቁትም አሁን የምር። ግሩም እዚህ እዚ እኛ ቤት የሚኖረው ስንት ነገር። አዎ ስንት ነገር አብሮ ነው ያሳለፈው ማለት ነው። ጆሮ ማይሰማው ጉድ ይለ አብሮ ነው ያለ እንደዚህ አይነት ነገር። በቀደም እኮ ከኔ ጋር አንተ አንቺ፣ ደግሞ እንደው የምታጣሪው ልጅ ፊት ሁሉ የማይወራም ተው አንተ። ምንድን ነው የሚገርም ግን ማለት ነው ይሁን። ትልቅ ባናር ሰቅሎ ላይ ላዩ እንዲህ ብሎ ወይኔ በታዩት የምር እኔ ግሩም በህልሜ ነው ምናምን ነው ያልኩት። ቆይ ቆይ፣ እንደውም ባናርስ ፎቶ ላምጣላችሁ ከዋሌት። እኔ እኮ እራሱን አያውቅም እውነት፣ በሩን እራሱ ስቶ ሌላ ቤት ሊገባ ነበረ እኔ ራሱ እንዴት እንደገረመኝ ያየው ሰዓት ራሱ፣ ደግሞ በናት ግሩ ነው እንደ ስሙ የምር። አንተ እኮ የት ሊያገኘ ይሄንን መንገድ ላይ ለሰው እየታደለ ምናምን ነበረ ወሰድኩኝ። በቃ ቢዝነስ ነው እሱ የጀመረው መሰለኝ፣ እኔ ምን አውቃለሁ። ታዲያ ቢዝነስ ነው። እኔ ከነማየ ክርስትና ጋር ከነማየ ክርስትና ጋር ይመሳሰል አይመሳሰል ራሱ እኔ ምንም አላውቅም። ወይ ሊያያ ሊሆን አልገባኝም ለእኔ ለራሱ። እና አሁን ይመጣል ደውዬለታለሁ፣ ያወራናል በቃ እንደውም ጸሊ ምናምን እንለዋለን። ከዛ ግን ፋዘር ይለም ብለን ነው የምንጠራው። ፋዘር ካለ ስለማይመጣ እንሸውደዋለን። እንደዛ ብለን እናያለን ያለ ምን ቆይ ፋዘር ቢመጣስ? ከመጣ ሚምጣ በቃ ምንም ችግር የለም። አሁን እነሱ ሂደዋል። ልክ እነሱ እስከሚመጡ ሳድረስ እሱ ጸሊዮ ምናምን ይጨርሳል። ከመጣ ደግሞ እንደውም ሲደናበርኒ አይሻል አይሻል ችግራችሁ ማለት ነው የእናንተ ጓደኛ ስለነበሩ በቃ የሬት ጸጋ ትቀበሉማ! እንዴ ያለሁበት ሌላ ሌላ ሌላ ሌላ ሌቭል ላይ እሱ ችግር የለም፣ እሰጥሻለሁ። በኋላ እንግሊዘኛ ያለሻ እንግሊዘኛ፣ አቤት! ጣሪያ በቃ እንዳያሳስበ እንግሊዘኛውን እሰጥሃለሁ። ቀጥታ የመላእክት ቋንቋ እንግሊዘኛ ነው። አንድ ምን አሁን ግን እኔ ሰርፕራይዝ ላረግ ነው። አንተ ልጅ፣ እኔ እኮ ቅድም ያልኩሽን አሁን አመጣሽው ማለት በቃ ነው ጉድ። ምን ብለው ነው አንዷ መጣች እሺ እሺ ብዬ በር ከፍቼ ያስገባዋትና ምን ተፈጠረ እላታለሁ እዚህ እናንተ ቤት ያለው እንትን እንዲህ ማይክ ይዞ የተፖሰተው አለች ምን አደረገሽ እላታለሁ እናቴ አሟት ሂዳ ልትድን ሂዳ መድኃኒትሽን ጣይ ብሏት እናቴ ሞታለች ጥቁር ለብሳ ነው የመጣችው ጥቁር ለብሳ እና እምነት ነው እምነት ነው እምነት ነው ጉድለት ነው ቢያንስ መድኃኒት እንኳን አሲዘ ቢያንስ አሰከሳቸው እንደ መድኃኒት አስጠለ። እየገደልካቸው አቦ ያንተ እሱን ትላላችሁ። አንዱ ደግሞ መጣ። ወይኔ ጉዴ ዛሬ ከዛ በቃ ከሱ እኔ እሱ በቃ ሁሉን ያደርግልኛል ብዬ አምኜው ነው የመጣሁት። በጣም ብዙ ብር ብድር አለብኝ አለ። ከዛ እሱ ጋር ባንክ ቡኬን ምናምን ይዤ ሄድኩኝ። ገብቶልሃል አለኝ። በቃ ለሰዎች ሁሉ ደወልኩላቸው ማታ መልሳለሁ ያለብኝም ብድር ብዬ እኔ በእምነት ለሰዎች ሁሉ ደወልኩኝ። ባንክ ሲሄድ ምንም ብር የለም አሉኝ፣ አልገባም አሉኝ። አንቺ በሩን ሊሰብሩት እኮ ሊሰብሩት። ማዘር ተጨንቃ በቃ ሌላ ነገር ማለት ነው አራውን፣ እንኳን በስነ ስርዓት ተጸጸት። ምን ሆነህ ነው? እዚህ በር ጋር እንደዛ ያ ሁሉ ሰው እስኪመጣ ድረስ ስልኬን ወስደው ሲመጣ ንገረን እኮ ብለው ነው የሄዱት። ሁሉ እኔ አንተብዶ ነው ሲጀመር እኔ ና ጸሎ ጸልይልን ብዬ የጠራው ይህንን ሁሉ ይህንኑ ነገር ልነግርህ ነው በቃ ከኔ ጋር እንደ እን መች መች ነው ሰፈር ውስጥ ምንድነው እየተወራ ያለው? ምንድነው እየተወራ ያለው? ንገር። አይደለ ቅርታ ጋሽ ደሞ ይቁርታ ይለኛል እንዴ ልጆችን እንዳታበላሽ እኮ እንዲሁ ስሰጋ ነው የቆየሁት። ጭራሽ ደግሞ በእግዚአብሔር ስም እንዲህ አይነት ወንጀል ትሰራለህ? በጣም አዝናለሁ። አንተ ገና የእኔን እኩሌታ እንኳን ያዝሄድ ሰው እንዲህ አይነት ወንጀል ትሰራለህ? ገና ወጣት ልጅ ነህ። ሰርተሃት በለ እንዲህ አይነት የቅጥፈት ስራ ትሰራለህ? ደግሞ አይገርም እንደ ማሊያ እየቀያየርክ እኮ ነው የሚሰራው። ቀን የት እንዳየሁህ አውቀሃል እስ

ወይ ጉድ፣ የት ነው ግን የተማርከው? እንዲህ አይነቱን ድርጊት እግዚአብሔር ዝም የሚል ይመስልሃል? እኔ ከእግዚአብሔር ቤት የወጣሁት በእንዳንተ አይነት ሰዎች ነው። እግዚአብሔር ቤት ውስጥ በህሰት የሚያጭበረብሩ በነብሩ በስሙ የሚነግዱ ሰዎች ናቸው ያስመረሩኝ። የራሴ ጥፋት ምክንያት ቢሆንም እነሱም ለመውደቄ ምክንያት ነበሩ። ለብዙ ሰዎች ከእግዚአብሔር ቤት መራቅ እንዳንተ አይነት ሰዎች ናቸው ምክንያትም የሆኑ። ሁለት ሰዎች በጣም ያስገርሙኛል፣ ለእግዚአብሔር ቤት እንቀናለን የሚሉትና በስሙ የሚነግዱት ዛሬ አንድ አንዱ ቤተክርስቲያን ያገኘሁት ሰው ያስታወሰኝ ይሄንኑ ነው። ወደ እግዚአብሔር ተመልሻለሁ ስለው አንተ ከተመለስክ እኔ እወጣለሁ አለኝ። ምክንያቱም እሱ ለእግዚአብሔር ቤት መቅናቱ ነው። ድሮ አጢአተኛ ስለነበርኩኝ መመለሴ የእውነት አልመሰለውም። ከእግዚአብሔር በላይ ለእግዚአብሔር የሚቀኑ ሰዎች አንድም እነሱ ናቸው። ሁለተኞቹ ደግሞ ያንተ አይነቶቹ ናቸው። እግዚአብሔር ዛሬም በዙፋኑ ላይ ነው ያለው። ከነንግዳችሁ ንግዳችሁ ከሚገለብጣችሁ አሁኑ ተመለሱ። እኔ እግዚአብሔር ረድቶኝ በጊዜ ተመልሽ ያለ አትመለስም። የሰው ገንዘብ በሙሉ መልስ፣ ያጭበረበርከውን በሙሉ መልስ። ከዚህ በኋላ የሰራውን በደል ለእግዚአብሔር ተናዘህ ተመለስ እንጂ ራ እየሰሩ ወዲያ ወዲህ ማለት ይቅርብል አባባ። በጣም ይቅርታ፣ ግን በቃ ቸገረኝ ማደርገው ሲጠፋኝ፣ እናም ደግሞ በጣም የብዙ ሰዎች ሂዳ ነበረብኝ። ያለኝም አማራጭ አቋራጩ መንገድ የታየኝ ይሄ ነበር። በእግዚአብሔር እንደዘበትኩበት ይገባኛል፣ ግን በቃ እውነት ለመናገር እንደ እንደቀል የጀመርኩት ነገር እዚህ ያደርሰኛል ብዬ አስቤያል ነበር ዋናው ማጻጻት ነው ምሳ ከገባ አሁንም ይከበላል ነፍስ እኮ ግን አጥፍቻለሁ ምን አዎ የብዙዎችን ነፍስ ቀጥፍያለሁ ምክንያት ሆኛለሁ አባ ብዙዎች መድኃኒት እንዲጥሉ ህክምናቸውን እንዲተው አድርጌያለሁ የምስኪኖችንም ቤት አሽጫለሁ ትዳርም በትኛለሁ እግዚአብሔር ይህን ትዳር አልፈቀደልሽም እያልኩ ባሎችንም ሚስቶችንም ለያይቻለሁ የእኔ ልጅ ተጸጽተህ ከተመለስክ ያበላሻቸውን ትዳሮች እንደገና ልጠግናቸው ትችላለህ ሐሰት መሆኑን የሐሰት ትንቢት መናገርህን ይህንን ገልጸህላቸው ወደ ትክክለኛው አቅጣጫ ልትመልስ ትችላለህ። አንተ ተጸጽተህ ከተመለስህ እኔ አብሬህ ሆኜ የጎዳሀቸውን ሰዎች ሁሉ አብሬህ ቅርታ እጠይቃለሁ። ይህ ለብዙ የሐሰት አስተማሪዎች አርአያነት ይሆናል፤ ለብዙ ሐሰተኛ ነቢያት መማሪያም ሊሆን ይችላል። አንዳንዶቹ ከገቡበት ነገር ለመውጣት ይቸግራቸዋል። እንዴት ሊወጡ እንደሚችሉም ግራ ይገባቸዋል። ስለዚህ በውሸታቸውና በወንጀላቸው ይቀጥሉበታል። ታዲያ የክርስቶስን ቤተ ክርስቲያን ያሰድባሉ። ታዲያ እነዚህ የምታያቸው ጓደኞች የእኔ ልጆች ክርስትና እንዲህ ይመስላችኋል? ታዲያ ብዙውን አሰናከልክ፣ አይደለም በልጃዊ ጌታ ኢየሱስ ሊመጣ ነው። ፈጥመወስ ንሳ ግባ አባባ። እሺ ያው ያለኝን ሁሉ አድርጋል። ከእንግዲህ በኋላ እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ ይበቃኛል። ይኸውልህ የእኔ ልጅ ቅድም ሰው ሞቶብኛል ብሏል ሌላም ሌላም ብዙ ወንጀል ሰርቻለሁ ብሏል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አንተ ብቻ ተጸጸት፣ ተጸጽተ ደግሞ ተመለስ። ጌታ እጁን ዘርግቶ ይጠብቃል። አየ ዘኪዎስ ኢየሱስ ወደ ቤቱ ሲገባ የወሰነው እንዲህ ነበር የወሰደውን ሁሉ መልሳለውም አለ። በሌ መመለስ ጊዜ ይሆንልህ። ለማላገጥ ሞክሬ ነበር አባዬ ያለው ነገር፣ ግን በጣም ያስፈራል። እግዚአብሔር ግን ያስፈራል አይደል? ቆይ ግን እግዚአብሔር ማን ነው? አሁን ይህንን አጭበርባሪ እዚሁ ለምንድን ነው ድፍት ያላደረገው? ለምንድን ነው ይህን ያህል ዝም የሚለው? ሲሰቅሉትም ዝም አለ። እኔ ስበድልም ዝም አረ። እኔ ግን ምን አገባኝ? ይሄ የሃይማኖት ጭዌ ነው፣ እኔን አይመለከተኝም? በቃኝ። ሪል ላይፍ ላይ ግን በዚህ መጠን ትወና ይቻላል ማለት ነው። ባይ ዘ ወይ፣ እኔ ምንም ትወና እንደማልችል ነው የገባኝ። ግን ብችል ምን ምን ማድረግ እችል ይሆን? ለስራ ይጠቅማል ማለት ነው ማለት ሰው ራሱን በዚህ መጠን መሸወድ ይችላል። እግዚአብሔር ላይ ድራማ። ማሚ ባለፈው እንዳለችው ትእዛዙን አልፈጽም ይሆናል እንጂ እፈራዋለሁ እኮ በጣም ነው ሟፍረው። እሱ ላይ ድራማ። ይሄ ማለት ግን የብዙ ሰው ህይወት ይመስለኛል። እሱ በገንዘብ አደረገው እንጂ ብዙ ሰው እግዚአብሔር ላይ ድራማ የሚሰራ የእውነቱን የማይኖር ይመስለኛል። ልክ እንደኔ ማለት ነው። ኧረ እኔ ምን አገባኝ? ያ በቃኝ።